አሰላሙ አሌይኩም ወረሕመቱ ላሂ ወበረካትሁ እንዴት ናችሁ? ሰላም ናችሁ? የረጃል እንደ ሀያት ቤተሰቦቼ ባላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እነሆ ዘናፈታ በሚል ቪዲዮዎች መጥቼላቸዋለሁ። እንደ ገባችሁ ላይክ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ የሆኑ የምንለቀው ቪዲዮ፣ ሰብስክራይብ ጥቅሙ የምንለቀው ቪዲዮ ልናንተ ቶሎ ሳደግሙ ሳትለፉ ኳኳኳ ያርጎ ራሱ ይገባል ማለት ነው ቤታችሁ መጠየቅ የምትፈልጉት ነገር ካለ ኮመን ጻፉልኝ። ለዱዓችሁ ትናንትና ለአረጋችሁልኝ ጀዛኩም አላ ኸይር፣ አላሁማ አሚን አሚን ብያለሁ። ጥያቄ አንዳንድ ጥያቄ ማለት ስለ ኢቃማ ኢንሻአላህ ጠርቅም አድርጌ በአንድ መልስላችኋለሁ። አሁን ኢቃማ ማሰራት የምትፈልጉ ሰዎች ቀጥሉ ማለት ነው። ዛሬ ነጃትን ጉድ አድርጋኛለች፣ እኔም ጉድ አደረጋታለሁ ማለት ነው። ነጃት ይሄ ስልክ ላይ አላት ዩቱቪ፣ ግን ተጠንቀቁ ሰብሯል እና ዩቱቪ አላስንት ዓመት የምትጠቀመው ግን ዩቱቪው ዝም ብላ ነበረ። ኢሜልና ፓስፖርት አልነበረውም ዩቱቪዋ ማለት ነው። እና ወላ አንድ ቪዲዮ እንደ ወደ ሰባት መቶ ሺህ ልታይላት ነው ጌም የተጫወተች ነበረ የምትለቀው እና ሰብስክራይብ በራሱ ወደ ስምንት መቶ እየገባች ነው። እስካሁን ይገባል ወላ እና ስልኳ ተበላሸ። ወላ አሳዘነች ው ይሄ እንትን ተሰበረ አይሰራም። በቃ ግማሹ ነው አየችው አይሰራም አሁን ኢሜልና ፓስፖርት ቢኖራት ኑሮ ወደ ሌላ ስልክ ላይ ይቀይር ነበር። ስለዚህ ዩቱቢ አዲስ ቱቢ የምትከፍቱ ሰዎች ኢሜልና ፓስፖርት ግዴታ ያስፈልጋቸዋል። በትክክል ያዙ ማለት ነው። እና ዛሬ ነጃ ተቆጥሯል። ይሄ ስልክ የሰበረው ታናሽ ወንድሟ ነው። እኔ ግን ለእሷ የምለው እሷን የሰበረችው የምለው ስንበለጣል። ለምን ሰበርሺው? አልከጽ እያለቀሰች ነው። ግዥልኝ ያለች ማለት ነው። ደግሞ ወላሂ ሪያድ አንድ ሳንቲም አስር ሳንቲም የለኝም። ቦርሳዬ የሰው ዕዳ እየከፈልኩ ነው። የቃማዊ ብድር ማለት ነው። ወላሂ አስር ሳንቲም የለኝም። እና ቆይ ዝም ብሎ የሰበረችው እሷ ናት ስላለው። ነጃት ኡሚ አዝናለች። ወላይ ላዚ ያው እዚህ ሀገር ሁሉ ነገራቸው ስልክ ነው። በቃ ጎረቤት የሚን የሳር በግራ በቀኝ እንዳለ ያረብ አረብ ናቸው። ከልጅ ከወጡ መጫወት የለም እዚህ ሀገር በቃ ጓደኛቸው ሁሉ ነገራቸው ነው ስልካቸው። ወላይ ብቻ አላ ከረዘቀኝ እንሻላ እገዛላታለሁ ነጃት

አሰላሙ ዓለይኩም ውዶቼ፣ ያው ታውቃላችሁ እኔ ስራዬ ሰው ቤት ነው የምሰራው። ደሞ ብዙ ትንሽ ነው እና በጣም ነጃት ያስቸግራኛለች። በጣም ነው ያስቸገረችኝ ነጃት። ይሁን ሰው እናቱን ይረዳል። የእኔ ልጅ ግን እቃት ሰብራ፣ የቤት እቃት ሰብራ ጨረሰች። ስልኳን ሰበረች፣ ስልኳን ሰበረች እንደዚህ ጥሩ ነው። እኔ አደለም ስልኳን ሰበር፣ አባት ነው ስልኳን ሰበረችው። ይው ተወሸለ፣ ግን ተወሻለች። አያችሁ ተወሻለች። ዝም በል ማለት ሰበረው ስልኩ። የኔ አባት ተኛ አረጋ አባተ ተኛ አህመድ ይጫወጥ የነሲርክ ሙብታ ሰበራ ሰበራ አህመድ ውሸቷን ነው አህመድ አይደለም የሰበረው የሰበረችው ራሷ ናት በቃ ትጥሏለች እንደዚህ በቃ ሰው ምግብ እየበላ ጌም ይጫወታል ምግብ እየበላች ጌም ትጫወታለች ምግብ እየበላች ጌም ትጫወታለች ከዛ ተና ዋሻው አዎ

ስልክ የላትም። አልገዛላትም። የሚበቅ ስልኳን እየሰበረች ያስ ወደ አራት ጊዜ ነው ስልኳን የሰበረችው። ልጅ እያለች ወደ አራት ስልክ ነው የሰበረችው። ስልክ አይገዛላትም። ነጃት፣ ልጆች፣ ቤተሰቦች ልጆቻችሁ የሚሰብሩ ስልክ እንዳትገዙላቸው ወስኛለሁ። በቃ ነጃት ከአሁን በኋላ ስልክ የላትም። እንትን ያለሽ ስልክ ስልክ ትፈልጊያለሽ? ሸርጥ እኔ ስልክ የምገዛበት እኔ ብር የለኝም ግን አላህ ከሪም ነው ላኪን ብያለሁ አባተ ያ ከሱም ባሽ እሱም የሰው ዕዳ የከፈለኝ አባት ቢኖሮ አባት ሽነኔ አንድ ነን ቢኖሮ ይገዛላታል ላኪን ብያታለሁ ወላይ ቃል ገብቼላታል ዩቲዩብ ሰብስክራይብ መቶ ሺህ ሰብስክራይብ ካስከቡን እገዛልሻለሁ የሰው ብድር የምከፍለውን እገዛልሻለሁ ብያታለሁ። ሰብስክራይባችን መቶ ሺህ ከገባ የሰው ብድር መከፍለውን አቋርጬ እገዛልሻለሁ። አይባድ ብያታለሁ። ስለዚህ ይሰውክ ጉሊልሆን ቤተሰብ ጋይስ፣ ማለት ቤተሰብ ጋይስ፣ ያውቃሉ ጋይስ። ቤተሰብ አደራ ሰብስክራይብ መቶ ሺህ አትከሽኝ፣ ወላሎሽ ሰብስክራይብ መቶ ሺህ ካስገባችሁ እገዛላታለሁ። አሁን ይኸው ስልክ የላትም

አንድ ቪዲዮ ለቃም ስድስት መቶ ሺህ ታይቷል። ላይክ አምስት ሺህ ነው። እንዲያደርጉ ተሰበረ ተሰበረ ፓስፖርት ፓስፖርት ግማሽ ከሆኑ ትንሽ እንትኑ መስታወቱን የተሰበረው እና ቤተሰቦች፣ ሰብስክራይብ ነፃ ነው። ጀዛኩም አላ መቶ ሺህ አምስት አስገቡ። ወላሂ ስድስት ዓመት ዩቱብ የከፈትኩት መቶ ሺህ ሰብስክራይብ አስገቧት። ኢንሻላህ ልጄ ምትወዷት ሰብስክራይብ አድርጉ። ልጅ አለኝ የምትሉል ሰብስክራይብ አድርጓት። ኢንሻላህ በሌላ ዘና ፈታ በቢሎ ቪዲዮ እንመጣለን። ሰላማችሁ ብዙት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኮፒራይት እንደሱቀንቀንች ኮፒራይት አያሳይም። ዝምብላ ነው፣ እንዴት አሳያችኋለሁ